በአገር ውስጥ የሚመረቱ ምርቶች ተቀባይነት ከቀን ወደ ቀን እየተሻሻለ በመምጣት ላይ እንደሚገኝ ይነገራል። የአገር ውስጥ አምራቾችም ቢሆኑ የማምረት አቅምና ፍላጎታቸው ከፍተኛ እንደሆነ ይናገራሉ ይሁን እንጂ በርካታ አምራቾች ለምርቶቻቸው የሚሆኑ ግብአቶችን ለማግኘት እየተቸገሩ እንደሆነ ተናግረዋል። ለሚያመርቷቸው ምርቶች ደረጃቸውን የጠበቁ ግብአቶችን በሀገር ውስጥ ማግኘት አስቸጋሪ በመሆኑ ምክንያት አገር ውስጥ በማምረት ለማስቀረት የሚፈለገውን የውጭ ምንዛሬ የምርት ግብአቶችን ከውጭ አገራት በማስገባት መልሰው እያወጡት እንደሆነ ይገልጻሉ። በተለይ አሁን ከውጭ የሚገቡ ኢንቨስተሮች ለምሳሌ ቻይኖች፣ ህንዶች እየገቡ ነው በብዛት እነሱ ጥሬ ዕቃ ላይ እንዲሰሩ ቢደረግ ጥራት ያላቸውን ጥሬ እቃዎች ላይ ኤክስፒሪንሱም አላቸው ፣ አቅሙም አላቸው። እነሱ መስራት ቢችሉ እኛ የተሻለ ጥሬ እቃ እናገኛለን፣ ህብረተሰቡም ጥራት ያለው ጨርቅ፣ ጥራት ያለው ምርት ያገኛል ማለት ነው። ያ ነው አሁን ትልቁ እንቅፋት እኛ ላይ የሚሆን ያለው የጥሬ እቃ ጥራቱን የጠበቀ ጥሬ እቃ አለማግኘት ላይ ነው እና እሱን እኛ ከውጭ እያስገባ ያለ ነው በአሁን ላይ ግን የውጭ ምንዛሬ ማስቀረት ሲሆን ዋና ዓላማችን እዚህ መመረት እንዲችል በራሳችን የራሳችን ጥረት እያደረገን ነው። ኖርማሊ ብዙ የሴት ጫማ ላይ ብቻ ነው ትኩረታችን አድርገን የምንሰራው የሴቶች ጫማ ላለፉት 14 ዓመት ከኛ ሀገር ቀጥታ ወደ አሜሪካን ገበያ ኤክስፖርት ስናደርግ ቆይተናል። ያው በአገዋ ምክንያት ገበያው ወደ አሜሪካ የምንልከው ጫማ ሲቀንስብን ወደ ሴፍቲ ጫማ ከገባን አሁን ሁለት ዓመታችን ነው። አብዛኛው ቆደው ቆዳው የሀገራችን ነው። በሬው በጉ የሀገራችን ነው። ሶሉ የሶል ማቴሪያል እንዲሁም ሌሎቹ ግብአቶች ከጣሊያንም ከቻይናም እናስመጣለን። በተጨማሪም የመስሪያ ቦታ ማግኘትና እንደ ኤሌክትሪክ መቆራረጥ ያሉ የመሰረተ ልማት ችግሮች በአቅማቸው ልክ እንዳይሰሩ እያደረጓቸው ከሚገኙ ምክንያቶች መካከል ናቸው። መስራት የምንችልባቸው ነገሮች ቢሟሉልን እኛ መስራት እንችላለን ማለት ነው። የቦታ እንትናለን። በራሳችን ቦታ ላይ ነው የምንሰራው፣ ግን ያለችን ቦታ አነስተኛ ናት። ሶ ተለቅ ያለ ቦታ ብናገኝ እንደገና ደግሞ ዩቲሊቲዎች ማለት የአንዳንድ የሀይል መቆራረጦች ይኖራሉ። እነሱን ነገሮች ከመንግስት አካል ኪውር ቢደረጉልን እኛ ለማምረት በጣም ደስተኞችና ዝግጁ ነን። መንግስት ኢትዮጵያ ታምርት በሚል ንቅናቄ የአገር ውስጥ አምራች ዘርፉን ለማበረታታትና አቅማቸውን ለማሳደግ እየሰራ እንደሚገኝ በተደጋጋሚ የሚነገር ሲሆን ይህ በእንዲህ እንዳለ ግን አሁንም ዘርፉ ብዙ ያልተሟሉለት ነገሮች እንዳሉ ተገልጿል። የመስሪያ ቦታ ማጣት፣ በቂ የውጭ ምንዛሬ አቅርቦት አለመኖር፣ የመሠረተ ልማትና የገበያ ትስስር ላይ እየተሰራ ያለው ስራ በቂ አይደለም ተብሏል። ንቅናቄው ከተጀመረ ከ2014 ጀምሮ መጠነ ሰፊ ስራዎች የተሰሩ ቢሆንም አሁንም የዘርፉ ተግዳሮቶች ጨርሰው አልተፈቱም። ገና ብዙ የሚቀሩና የአመራርን ድጋፍ የሚጠይቁ ጉዳዮች እንዳሉ እንረዳለን። ለአምራች ኢንዱስትሪ ውስጥ ከሚነሱ ዋና ዋናው ችግሮች መካከል አሁንም የመስሪያ ቦታ ጥያቄዎች፣ የመንገድ የመሰረተ ልማት፣ የውጭ ምንዛሬ፣ የግብይት እና የግብዓት አቅርቦት የመሳሰሉት ተጠቃሾች ናቸው። አስተዳደሩም እነዚህን ችግሮች ደረጃ በደረጃ ለመፍታት ጥረት እያደረገ ቢሆንም ከፋይዳቸው አንጻር አሁንም ልዩ ትኩረት እና ትኩረት ብቻ ሳይሆን ድጋፍን ማስቀጠል ይገባል። ከ250 በላይ በአዲስ አበባ ከተማ ውስጥ የሚገኙ አምራቾች ይሳተፉበታል የተባለው የንግድ ባዛር የፌዴራል እና የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች በተገኙበት በዛሬው ዕለት ተከፍቷል።